ጤና ይስጥልን እንደምን አመሻችሁ። የሰዓቱን የስፖርት ዜናዎች ዘላችሁ ቀርበናል። ከዜናዎቹ ጋር ሙሉ ጌታ ክፍሌ ነኝ። የታላቁ ሕዳሴ ግድብ መሰረት ድንጋይ የተጣለበት ስድስተኛ ዓመት ምክንያት በማድረግ በአገሪቱ ዋና ዋና ከተሞች ለተዘጋጀው ሩጫ የቲሸርት ሽያጭ እየተካሄደ ነው። ከሩጫው ባለፈ ትልቅ ዓላማ ባዘለው በዚህ ውድድር ላይ ለመሳተፍ በመዘጋጀታቸው ደስተኛ መሆናቸውን ተሳታፊዎቹ ገልጸዋል። ምስራች ርኮ ታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ የተጣለበት ስድስተኛው ዓመት ምክንያት በማድረግ የካቲት ሀያ ስድስት በመላው ሀገሪቱ የሩጫ ውድድር ይካሄዳል። ስድስት ኪሎ ሜትር የሚሸፍነው የሩጫ ጊዜ ለንም እንሮጣለን፣ ለህዳሴው ግድብ እንቆጥባለን በሚል መሪ ቃል ነው የሚካሄደው። ሩጫው ከዓለም አቀፉ የሴቶች ቀን ጋር በማጣመር የሚካሄድ ሲሆን ከ650 ሺህ እስከ 1 ሚሊዮን ሰዎች ይሳተፉበታል ተብሎ ይጠበቃል። አንደኛ የሴቶችን በዓል ምክንያት በማድረግ ነው የተዘጋጀ፣ ሁለተኛ ደግሞ የህዳሴ ግድቡን ግድቡን ለመጨረስ ነው። ካሁን በፊትም በመስሪያ ቤት የመንግስት ሰራተኛ ነኝ። እዚህ ኢትዮጵያ መንገዶች ባለስልጣን የምሰራው እዛም ገንዘብ አዋተናል በደሞዝ ለወደፊቱም ደግሞ እስከሚያልቅ ድረስ ለማዋጣት ሩጫም ቢኖር ማንኛውም ተሳትፎ ለመሳተፍ ሁላችንም ዝግጁ ነን ካለፈው አርብ ጀምሮ የተሳትፎ ቲሸርት ሽያጩ በተለያዩ የክልል ከተሞች ና ወረዳዎች እንዲሁም በታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽህፈት ቤት እየተካሄደ ይገኛል ሽያጩ ደህና ነው ብዙ መስሪያ ቤቶች ፌዴራል መስሪያ ቤቶች መጥተዋል እንግዲህ ማንኛውም ኢትዮጵያዊ ለዚህ ለግድቡ አሻራ መጣል ስላለበት ይህም አንደኛው መንገድ ነውእና ሁሉም ይህን ቲሸርት እንዲገዛ ና አሻራውን እንዲያስቀምጥ እመኛለሁ ከሚያዝያ ሀያ ጀምሮ የቦንድ ሳምንትም እየተከበረ ነው። እናም ህብረተሰቡ ቦንድ በመግዛት ለታላቁ የኢትዮጵያ ህዳሴ ግድብ የበኩሉን እንዲያደርግ ተጠይቋል። ጊዜ ለንም እንሮጣለን ለህዳሴ ግድባችን እንቆጥባለን ነው በዛ ላይ ደግሞ የሴቶች ቁጠባ ባህል ማደግ ለህዳሴያችን መሰረት ነው የሚሉ ሁለት መሪ ቃሎችን ቲሸርቶቻችን ላይ ይዘን ስለምንሮጥ እነዚህን ተግባራዊ ለማድረግ ሁሉም ኢትዮጵያዊ ለእናቱ፣ ለእህቱ፣ ለሴት ልጁ ያለውን ፍቅር ቦንድ በመግዛት ከዛሬ ጀምሮ ከዛሬ ካቲት ጀምሮ ቦንድ በመግዛት ለሚወደው ቦንድ በመሰጣጠት በመቀጠልም ደግሞ አብሮ በመለወጥ ድጋፉን ይገልጻል። የሁለት ሺ ዘጠኝ አመተ ምህረት አዲስ አበባ ጠረጴዛ ቴኒስ ክለቦች ሻምፒዮና ተጀመረ። በራስ ያሉ ሜዳ አዲስ በተገነባው ጅምናዚየም ከአንደኛ ዲቪዚዮን ወንዶች ምድብ ሰባት ክለቦች ሳታፊ ሆነዋል። ከነዚህ መካከል ብሔራዊ ስፖርት ቤት፣ ኦሮሚያ ፖሊስ፣ ሙገር ሲሚንቶና ማማስ ኪችን ሆቴል አዲስ መሆናቸው ታውቋል። በሁለተኛ ዲቪዚዮን በወንዶች አስር በሴቶች ሰባት በድምሩ 17 ክለቦች ይሳተፋሉ። በአንደኛ ዲቪዚዮን የሚታየውን የክለቦች መመናመን ችግር ለመቅረፍ ፌዴሬሽኑ እየሰራ መሆኑንም ገልጿል። 24ቱን ክለቦች በመወከል 168 ተዋዳ ነጋሪዎች በሁለቱም ፆታዎች ለመጪዎቹ ስድስት ሳምንታት ሲፎካከሩ ይቆያሉ። በአመታዊ ውድሩ መክፈቻ በተመዘገቡ ውጤቶች መሰረት በአንደኛ ዲቪዚዮን ኢትዮ ኤሌክትሪክ ንግድ ባንክን ሶስት ለአንድ ረቷል። ማማስኪችን በበኩሉ ኦሮሚያ ፖሊስን ሶስት ለሁለት አሸንፏል። በሁለተኛ ዲቪዚዮን ወንዶች ምድብ ኢትዮጵያ ወጣት ስፖርት አካዳሚ አዲስ ከተማ ወክማን ሶስት ለአንድ ሙገር ሲሚንቶ አዲስ ከተማ ክፍለ ከተማን ሶስት ለባዶ በሆነ ውጤት አሸንፏል። በ26ኛ ሳምንት እንግሊዝ ፕሪሚየር ሊግ ቀሪ አንድ ጨዋታ ዛሬ ምሽት ይከናወናል። አምስት ሰዓት ላይ በኪንግ ፓውር ስታዲየም ሌስተር ሲቲ ከሊቨርፑል ጋር የሚያደርጉ ጨዋታ ከወዲሁ ከፍተኛ ትኩረትን አግኝተዋል። ዜናዎቻችን በዚ ያበቁ። ሙሉ ጌታ ክፍሌ ነኝ። መልካም ምሽት።